ነገር ስለገጠሙ ነው ከዚህ በፊት በነበረ በኛ ከሄሉ ጋር በጣም ደስ የሚል ጊዜያትን በጣም ጣፋጭ የፍቅር ህይወትን የልጅነት ጊዜያትን ብቻ ማይረሱ በጣም ብዙ ማይረሱ ነገሮችን አብረን አሳልፈን ነበረ። ደስ የሚል የፍቅር አብረን አሳልፈን ነበር። በጣም ነው የሚወዳት። በጣም እንደምትወደኝ ነበረ ማቀው። ከሄሉ ጋር ብዙ መከራን አብረን አሳልፈናል። ብዙ በብዙ የተፈተነ ፍቅር ነበረን። ብዙዎቻችሁ እኔን እየጠየቃችሁ ነበር ለምን ተታሀት ይርቅ ምናምን ብላችሁ እየጠየቃችሁ ነበር፣ ለምን ተውቃት ለምን ተታሀት ይርቅ ብላችሁ። እኔ ሄሉን አልተውቃት። እኔ ከሀገር ሰወጣ የነበረው ከሄሉ ጋር ተስማምተን ከሀገር ከወጣንም በኋላ የተሻለ ህይወት ውጭ ሀገርም ለራሳችንም ሰርተን ይወጣል ቤተሰቦቻችን ላይፋችን እናሳድጋለን የሚል ተስፋ ላ በሚል ብዙ አንድ ነገር አንድ ላይ በጣም ብዙ ነገር አብረን ያክለን ነበረ እና ለሄሉ ከሄሉ ጋር በነበረን ጊዜ እኔ ፕሮሰሴን ዲዛይን ጨርሼ እየጠበቅኳት ነበረ። ግን አንዳንዴ እግዚአብሔር ያልፈቀደው ነገር በቃ ትለፋላችሁ እና በዛ መሀል በጣም ቆይብኝ። ይሄም ሲቆይብን አንተም እዛ ሆነ ጠብቀኝ ተባባልን ማለት ነው እሄሉ እየቆይ ባለ የኔ ቪዛ ደግሞ ኤክስፐርድ ለማድረግ እየቀረበ ሲሆነብኝ ማለት ነው እና ከዛ በኋላ በቃ እዚህ ሆኜ ለመጠበቅ እና ከዛ በኋላ እንደሷም ድጋሚ ሌላ ፕሮሰስ አድርገን እናመጣለን በሚለው ከሄሉም ጋር በመስማማት ከተስማማም በኋላ ነበረ በሰላም ከሀገር የወጣሁት። በእርግጥ በጣም ከባድ ጊዜ ነበረ። ምክንያቱም ከአንድ ሰው ጋር ከለማምዳችው የፍቅር ጊዜ በተለይ እኛ በጣም ጥሩ ደስ የሚል የፍቅር ጊዜ ነበረ። ተለያይተን አናውቅም ማለት ይቻላል እና ለእንደዚህ አይነት ሰው ለእሷም ቢሆን ተለያይቶ ፍቅር በጣም ከባድ ጊዜ ነበረ፣ እያሳለፈን ነበረ። ባላሰብኩት ሰዓት ሌላ ነገር ገጠመኝ። ያው እሷ ታውቃለች፣ ሁሉም ነገር ጨርሳ ታቃለች። ከመጣው በኋላ ለአንድ ወር ከምናምን የሚሆኑ የእሷንም ፕሮሰስ እያደረግን ነበረ እዛ እና በደንብ ነበረ የምናወራው። ከዛ በኋላ እኔ ባልጠበቁት ሁኔታ በቃ ወደ ወደ ሌላ ነገር ውስጥ ገባው ማለት ነው። ያው ስልክ አልጠቀም ብያችሁ ነበረ ወደ ስምንት ወር ምናም ሚሆን